አላህ ባሮች ሆይ፣ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን በመፍራት ለአኼራችሁ ስንቅ ያዙ። አላህ ተባረክ ወተዓላ ብዙ ያዘዘን ነገሮች አሉ፣ የከለከለን ክልከላዎች አሉ። በሕይወት እስካለን ድረስ የተከለከልነውን ሁሉ ልንከለከል፣ የታዘዝነውን ሁሉ አቅማችን በፈቀደው ያክል ልንተገብር ይገባናል። አላህ ተባረክ ወተዓላ ከነብያቶቹ መካከል አንዱ የሆኑትን የሕያን ሲመክራቸው ያ የሕያ ኹዚል ኪታበ ቢቁወህ ብሏቸዋል። አንተ የሕያ ሆይ መጽሐፉን ውስጡ ላይ ያለውን መመሪያ አጥብቀህ ያዝ፣ አጠንክረህ ያዝ፣ በጥብቅ ያዝ ብሏቸዋል። እንደ አጠቃላይ በኒ እስራኤሎችን ነብያት የተላኩላቸው ሰዎችን በዛው ደግሞ ቁርአን ላይ በመካተቱ እኛንም ጭምር ሲመክር አላህ ምን ብሏል? ኹዙ ማ አተይናኩም ቢቁወትን ወዝኩሩ ማፊህ ፊሂ ለዐለኩም ተተቁን ብላ የሰጠናችሁን መመሪያ አጥብቃችሁ በጥንካሬ በሚገባ ያዙ። ውስጡ ላይ ያለውን መመሪያ አስታውሱ፣ አትርሱት፣ አትዘንጉት። ይሄን ያደረጋችሁ እንደሆነ መዳን ይከጀልላችኋል ብሏል። ከአላህ ቁጣና ቅጣት መዳን የሚፈልግ ሰው አላህ ተባረክ ወተዓላ ያዘዘውን አጥብቆ መያዝ አለበት። ዘውትር ማስታወስ አለበት፣ መዘንጋት የለበትም። ብዙ ኃላፊነቶች፣ ቃል ኪዳኖች አሉብን። ለአላህ ተባረክ ወተዓላ የገባ ነው ቃል ኪዳን። በቀን አምስት ጊዜ ቢያንስ ሶላት ስንሰግድ እያከ ናዕቡዱ ወእያከ ንስተዒን እያለን ነው። ይሄ የቃል ኪዳኖች ሁሉ ዋና ነው። አንተም ብቻ ነው ምገዛው

ስትቶብቱ ስትጸጸቱ፣ እሺ ብሎ ባይቀበላችሁ ኖሮ ከከሳሪዎች ትሆኑ ነበር ብሏል። እንደው መስገድ፣ መጾም፣ ሸደቃ መስጠት ብቻ ሳይሆን የምንሰራቸው መልካም ሥራዎችን ሁሉ አጥብቀን ልንይዝ ምንሰራውን ኸይር ስራ ሁሉ በብርታት በንቃት በፍላጎት ላይ ተመስርተን ልንሰራ ከመዘናጋት ቸላ ከማለት ግዴለሽ ከመሆን ልንጠነቀቅ ይገባና ያዝለቀቅ ከማድረግም ለልንታገብ ይገባና የሰው ልጅ ሚድ ነው። አላህ ተባረክ ተዓላ ያዘዘውን በቋሚነት ሲታዘዝ የከለከለውን በቋሚነት ሲከለከል፣ የሰው ሞኝ ማለት ስጋዊ አካሉን የጠበቀ ነፍሱን ቸላ የሚል ሰው ዱንያውን የገነባ አኼራውን የሚያፈርስ ሰውን የአላህን ተባረክ ተዓላ መመሪያ መዘንጋት ቸላ ማለት አላህን ማመዝ ዱንያ አኼራን። የሚያበላሽ ተከሳሪዎች የሚያደርግ ተግባር ዱንያ ላይ ስኬትን እንደምንፈልገው ሁሉ ሰላምን፣ ምቾትን ለማግኘት እንደምንጥረው ሁሉ ከዚያ በላይ በብዙ እጥፍ የአላህን ተባረክ ወተዓላ ውዴታ የአላህን ረሕመት ለማግኘት ልንጥር አላህን ተባረክ ወተዓላ መታዘዝ ላይ ህጉን ማክበር ላይ ቋሚ ልንሆን ጽኑ ልንሆን ይገባን። ሰው መልፋት መድከም የነበረበት ራሱን ለማዳን የአላህን ተባረክ ወታላ ውዴታ ለማግኘት ነው። ጀነትን ለመውረስ ነው። መሆን ያለበት ይሄ ነው። ከመሆኑም ጋር ግን ብዙ ሰዎች የሚለፉት የሚደክሙት ዱንያቸውን ለማስተካከል ነው። አኼራቸውን ብዙዎቹ ዘንግተዋል። ለአኼራ የሚሰሩትም ጥቂት አላህ የመረጣቸው ያደላቸው ካልሆኑ በስተቀር በቸልተኝነት በግዴለሽነት የተመሰረተ በትርፍ ሰዓትም ከተመቻቸው ደስ ካላቸው ነው። ይህ ሊሆን አይገባም ብሎ አላህ ተባረክ ወተዓላ

እነማ አምዋሉኩም ወአውላዱኩም ፊትነ ወንጀል እንድትሰሩ ከኸይሮ ወደ ኋላ እንድስቀዱ የሚያደርጓችሁ ልጅና ሀብት ናቸው። ልጆቼ እንዳይራቡ ብሎ ሐራም ከስብ ውስጥ ሐራም ሥራ ውስጥ የሚገባ ሰዋል። ዝናን ሀብትን ፈልጎ ህሊናው እንኳ ማይፈቅደውን ከሸሪያ በፊት አቅል ያላቸው ሰዎች ዘንድ ሚያስወቅሰውን ሁሉ ለመስራት ይሞክራል። የሰው ልጅ ሀብትን ዝናን ፈልጎ ከሰው በታች አልሆንም ብሎ ለዱንያ ለዚህ ነው ዱንያ ልጆች ፈተና ናቸው ያለው። የፈተናው መውጫሳ ምንድን ነው? ፈተቁላህ መስተጣቱ የቻላችሁትን ያክል አላህን አንፍሩ። አላህ ተባረከ ወተዓላ ያዘዘን ነገሮች ሁሉ የሚቻሉ ናቸው። ተው የተባልነውን ሁሉ ልነተው አድርጉ የተባልነውን ሁሉ ልናደርግ ይገባናል። ወስመዑ ወአጢዑ አላህና መልእክተኛውን በመልካም የሚያዟችሁ ዑለሞችን፣ መሪዎችን ስሙ፣ ታዘዙ። ይሄም አንዱ የሰው ልጆች የሚድኑበት መንገድ ነው፣ አላህን መፍራት፣ አላህና መልእክተኛውን በመልካም የሚያዘንን ሁሉ ሰምቶ መታዘዝ። ወአንፊቁ ኸይረን ሊአንፉሲኩም ከሰጠናችሁ ሀብት ኸይርን፣ መልካምን ነገር ለግሱ፣ ስጡ ለነፍሳችሁ ስትሉ ይላል። ብዙ ሰዎች ሲሰጡ ለሰጡት አካል ብቻ ያዘኑ የጠቀሙ ሊመስላቸው ይችላል። ነገር ግን ምንሰራው ኸይር ስራ ሁሉ ከማንም በፊት የሚጠቅመን ለኛ ለራሳችን ነው። ወአንፊቁ ኸይራን ሊአንፉሲኩም ወጪ አድርጉ መልካምን ነገር ገንዘብን፣ እውቀትን፣ ምክርን ለግሱ ለሰዎች። ይህ ለራሳችሁ ኸይር ነው፣ ለራሳችሁ ጠቃሚ ነው። ከሰጠናችሁ ኸይር ለራሳችሁ ስጡ ብሎ ነው። መብላት መጠጣቱ እዚህ ለዱንያ ነው የሚጠቅመው። ለአኼራ የሚጠቅመው ከገንዘብም፣ ከጉልበትም፣ ከጊዜም ከእውቀትም። በሙሉ ፍላጎት ላይ ተመስርተን ለነገ ይጠቅመኛል ብለን ያደረግነው ነው። ሰዎች ኸይር እንዳይሰሩ የሚከለክላቸው ሹሕ ነው፣ ስግብግብነት ነው፣ ስስታምነት ነው። ብዙ ሰዎችን ወንጀል ላይ እንዲወድቁ የሚያደርጋቸውም ስግብግብነት ነው። ኸይር ላይ ወጪ እንዳያደርጉ የሚከለክላቸውም ስግብግብነት ነው፣ ስስታምነት ነው። ለዚህ አላህ ምን አለ? ወመን ይወቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሁና የነፍሱን ስስት አላህ የጠበቀው ሰው የዳነ እሱ ነው፣ ስኬታማ ሰው ማለት እሱ ነው ይላል። በሶላት ሰዓት ሰዎች ወደ መስጅድ መምጣት ትተው ንግድ ላይ የዱንያ ሩጫ ላይ እንዲሆኑ የሚያደርጋቸው የነፍስ ስስታምነት ነው፣ ስግብግብነት ነው። የተከለከለ የሥራ አይነት ውስጥ እንዲገቡ፣ የገቢ ምንጫቸውን እንዳያጠሩ፣ በትንሹ በሐላል እንዳይብቃቁ የሚያደርጋቸውም ስግብግብነት ነው። ታዲያ የነፍሱን ስስታምነት፣ ስግብግብነት አላህ የጠበቀው ሰው የዳነ እድለኛ የሆነ እሱ ነው ብላ ከልክ በላይ ለዱንያ መጓጓዝ፣ ለዝና ለስልጣን መጓጓዝ ዱንያ ኸይራን ያበላሳ ከኸይር ወደ ኋላ እንዲቀሩ ያደርጋል። አላህ ተባረከ ወተዓላ መድኃኒታችንን ነግሮናል ነግሮናልና ከችግሮች ሁሉ ሸሽተን ድነን መኖር የምንችለው አላህ ተባረከ ወተዓላ የመከረንን ምክር መልእክተኛው አለይሂ ሰላቱ ወሰላም የመከሩንን ምክር ስንሰማና ስንተገበር አላህን ፍሩ፣ ሶላታችሁን ስገዱ፣ ከሰጠናችሁ ስጡ፣ የሰው ሐቅ ጠብቁ፣ የአላህን ሐቅ ጠብቁ፣ ወዘተ ይሄን ካደረጋችሁ ትድናላችሁ ተብለን መልፋት መጣር ያለብን የሚያድነንን ነገር በማድረግ ላይ። ብዙ ሰዎች ግን ይሄን ገልብጠውት ዱኒያ አኼራቸውን የሚያበላሽ ነገር ላይ ሙሉ በሙሉ ትኩረት ሰጥተው ይሰራሉ። የሚድኑበትን ግን የዲን ጉዳይ የአኼራ ጉዳይ ችላ ብለው ትርፍ ሰዓት ካገኙ ከተመቻቸው ደስ ካላቸውና ከቀለላቸው ብቻ ያደርጉታል። አላህ ተባረክ ወተዓላ ምንድንበትን መንገድ ከነገረን ከዛ መንገድ ውጪ ሌላ ሚያድን የለም ማለት ነው። አላህ ለኛ ከራሳችን በላይ ይበጀንን ያውቃል። ነብዩ አለይሂ ሰላቱ ወሰላም ከወላጆቻችን በላይ ከነፍሳችንም በላይ ለኛ አዛኝ ናቸው፣ ተቆርቋሪ ናቸው። አነቢዩ አውላ ቢል ሙእሚኒና ሚን አንፉሲሂም። ነብዩ አለይሂ ሰላቱ ወሰላም ለሙእሚኖች ከነፍሳቸውም በላይ ናቸው። ለነፍሳችን ለዲን ለዱንያችን ይበጃል ብለን እኛ ብዙ ነገር ልናደርግ እንችላለን። ከዛ በላይ ግን ነብዩ አለይሂ ሰላቱ ወሰላም ለኛ ይጨነቃል፣ አላህ ተባረከ ወተዓላ ለኛ ያዝና ሸይጣን መሀል ላይ ገብቶ ከአላህ ሊያጣላን ከአባታችን ከመሪያችን ከነብዩ አለይሂ ሰላቱ ወሰላም መንገድ ሊያርቅን አይገባም። ነፍስ በመጥፎ ታዛለች፣ ወደ ሸር ትጣራለች፣ ቀን ከሌሊት ያለ ርፍት ትጎተጉታለች። በመጥፎ የምታዘውን የነፍሱን ጥሪ የሰማ ይከስራል፣ ይዋረዳል መጨረሻም ይዘው የሚጨብጠውን ያጣል። የነፍሱን ጥሪ በመጥፎ የምታዝ ነፍስን ጉትጎታ አይ ብሎ የአላህን የመልእክተኛውን ጥሪ የሰማ ለተወሰነ ጊዜ ከነፍሲያው ጋር ቢታገልም ውጣ ውረድ ቢገጥመውም ከጊዜ በኋላ ግን ዱኒያ ላይም ተረጋግቶ ምኖር ይችላል፣ አኼራ ላይም መዳን ይችላል፣ ደስተኛ ይሆናል። ይሄን ነው አላህ ተባረከ ወተዓላ ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙ አልሙፍሊሑን ያለው የነፍሱን ስስት ነፍስ በብዙ መጥፎ ነገር ታዛለች። አንዱ ማሳያ ነው ይሄ። ነፍሱ ኸይር እንዳይሠራ ትከለክለዋለች። ወንጀልን መጥፎ ነገር ከተወ እንደሚጎዳ ልታሳየው ትችላለች። ሌሎችንም ከዲን ያፈነገጠ መጥፎ ሀሳብን ነፍስያው ስታመጣ አያለ ሰው ዳነ ብሏል። ትልቁ መዳን ስኬት ከጀሃነም ተርፎ ድኖ ጀነት መግባት ነው። ትልቁ ውርደትና ኪሳራ ራስን ጀሃነም ላይ ማግኘት ነው። ነዑዙ ቢላሂ ይህ እንዳይሆን ነፍስን መካለፍ ያስፈልጋል። አላህን ተባረከ ወተዓላ መልእክተኛውን መስማት መታዘዝ ያስፈልጋል። ወስመዑ ወአጢዑ። ታዲያ ይህ መስማቱ መታዘዙ ኸይር ስራ መስራቱ የወረት ጊዜያዊ መሆን የለበትም። በቋሚነት ሁሌም የሕያ ሆይ መጽሐፉን በጥብቅ ያዝ፣ አጥብቀህ ያዝ፣ አጠንክረህ ያዝ ብሏል። ነቢ ዓለይሂ ሰላቱ ወሰላም አምኛለሁ በል ከዛም ቀጥ በል ጽና ብለዋል። ዓለይሂ ሰላቱ ወሰላም አላህ በተከበረው ቃሉ

ያመኑበት ነገር ላይም ቀጥ ያሉ የጸኑ እነዚህ ስጋት፣ ፍርሃት፣ ጭንቀት፣ ሀዘን የሚባል የለባቸውም ብሏል። ትልቁ ጭንቀት የጀሀነም ጭንቀት ትልቁ ሀዘን ጀሀነም ውስጥ ያሉ ሰዎች ላይ የሚፈራረቅ የሚደራረብ ሀዘን ነው። ከዱንያ ሲወጡ ጣረሞት ላይ አያዝኑም፣ አይተክዙም። ትተዋቸው ለሄዱ ቤተሰቦቻቸውም አያዝኑም፣ ይረጋጋሉ፣ አላህ ያረጋጋቸዋል። ወደፊት ስለሚገጥማቸው ነገርም አይጨነቁም፣ አይፈሩም። መላኢኮች ያረጋጓቸዋል። ወደ ጀነት ነው የምትሄዱት

ቢሶብር ብሏል። ሰው ሁሉ ከሳሪ ነው። ጠፊ ነው። የሰው ልጅን ውርደት፣ ክስረት ይጠብቀባል። ማን ሲቀር እነዚያ ያመኑ ወዐሚሉ ሷሊሓት መልካም ሥራን በብዛት በቋሚነት የሚሰሩ ሲቀሩ ወተዋሰው ቢልሐቅ በመልካም ነገር አደራ የሚባባሉ የሚመካከሩ ሲቀሩ ወተዋሰው ቢሶብር ለማመንም መልካም ሥራ ለመስራትም ለመጽናትም ትዕግሥት ያስፈልጋልና ሶብር ላይ ጸንተው ራሳቸው ሌሎችንም ሰብራ አድርጉ ብለው የሚመክሩ ሲቀሩ ከዚህ ውስጥ ከዚህ ውጭ ያለ በሙሉ የሰው ልጅ ከሳሪ ነው ብለው የውርደት ሁሉ ውርደት ጀሃነም መግባት ነው። የኪሳራ ሁሉ ኪሳራ ጀነትን አትቶ ጀሃነም መግባት፣ ኢማንን መልካም ሥራ አንትቶ የወንጀል ንግድ ላይ መሰማራት ነው። ሰው ሁሉ ከሳሪ ነው። በእንዲህ አይነት የኪሳራ አይነቶች ውስጥ ሊገኝ ይችላል፣ አይቀርም። አራት ነገሮችን ካሟላ ብቻ ነው ከዱንያ ከአኼራ ውርደት ክስረት ሊድን የሚችለው ማመን መልካም ሥራ መስራት መመካከር ሰዎችን ማስተማር ከመጥፎ መከልከል ራስ መከልከል፣ ሁሉም ነገር ላይ መሰበር ማታገስ፣ እነዚህ እኔ ላይ አሉ የሉም ልንል ይገባና ሶብር ከሚያስፈልግባቸው ነገሮች አንዱ መልካም ስራ፣ ሶላተል ጀማዓን ተቋሚነት መስገድ ሶብር ያስፈልጓል። ሴት ልጅ ሒጃቧን አስተካክላ መልበስ ሶብር ያስፈልጓል። የቤተሰብን የጎረቤትን ሐቅ መጠበቅ ሶብር ያስፈልገዋል። ንግድ ላይ ከማጭበርበር መታቀብ በትንሹ በሐላል መብቃቃት ሶብር ያስፈልገዋል። ኸይርን ሁሉ ለመስራት ሶብር ጽናት ያስፈልጋል። ከወንጀል ሁሉ ለመራቅ ሰብር ጽናት ያስፈልጋል። ህይወት ላይ በሚገጥሙ ሙሲባዎችም ከአላህ ላለመጣላት ሰብር ያስፈልጋል፣ ትዕግስት ያስፈልጋል። ወተዋሶው ቢሰብር የሚለው ይህን ሁሉ ይይዛል። በሷብር በኢማን በመልካም ስራ ላይ የጸና ይድናል። እነዚህ የሌሉት ይከስራል፣ ይዋረዳል። ነዑዙ ቢላሂ ሚን ዛሊክ። የሰው ልጅ ዲኑን አጠንክሮ እንዲይዝ እንዲጸና ከሚያግዙ ነገሮች መሃል አንዱ ሶላት ነው። ዲን ላይ የመጽናት ዲንን አጠንክሮ ጠበቅ አድርጎ የመያዝ አንዱ መገለጫም ሶላት ነው። የሰው ልጅ ሶላቱ ላይ ከተዘናጋ ሌሎች ነገሮች ላይም ስንፍና እንዳለበት ማሳያ ነው። ሶላቱ ላይ ከጎበዘ ከጠነከረ፣ ሌሎች ነገሮች ላይም የመጠንከሩ ምልክት ነው። አጋዥ ነገር ነው። ይሄ እንደጋ ቀደምቶች ተረድተው እጅግ በጣም የሚደንቅ ምሳሌን፣ አርአያን አስቀምጠውልን አልፈዋል። ሰዒድ ብኑ ልሙሰይብ የሚባሉ በዕልም በዒባዳ በዲን ጥንካሬ የታቢዕዎች አውራ የሚባሉት ሰዒድ ብኑ አልሙሰይብ ሰዎች ሶላት ሰግደው ሲወጡ፣ በህይወቴ ለአርባ ዓመት ሙሉ አንድ ቀን ገጥሞኝ አያውቅም ብላ፣ ሰዎች ሷላ ሰግደው ሲወጡ ተገጣጥመን አናውቅም ብላ። ምን ማለት ነው? ሁሌም ከፊት ሆነው ቀድመው ገብተው ሰግደው ሰው ሁሉ ጨርሶ ከወጣ በኋላ ነበር የሚወጡት፣ ወይም ከአብዛኛው ሰው ጋር አብረው ነበር እንጂ የሚወጡት። መስጅድ ስደርስ ሰው ሰግዶ ሲመለስ እኔ ስገባ አንድም ቀን ገጥሞ ያውቅም፣ አርባ ዓመት ሙሉ ስኖር ብላል። ይህ አንድ ራስን መመዘኛ ራስን መመልከቻ መስታወት ነው። ስንቴ ነው ሶላት አልጀመዓ አልፎን? ሶላት አልጀመዓ የምንፈልገው ለብቻችን ምንሰግደው፣ አሁንስ መስጅድ ብሄድም አልደርስም ተብሎ ቤት የሚሰገደው ሱቅ የሚሰገደው ቢሮ የሚሰገደው ስንቴ ነው? እኚህ ኢማም አርባ ዓመት ሙሉ አንዴ እንኳ እኔ መስጂድ ስመጣ ሰው ሰግዶ ሲወጣ ተገጣጥመን አናውቅም ብላ፣ ወከዛሊከ በሌላ ንግግራቸው ምንጊዜም የሶላት ወቅት ሲደርስ ከመድረሱ በፊት ራሴን አዘጋጅቼ እንጂ የሶላት ወቅት አይገባም። እንደዚሁ ደግሞ አላህ ዋጅብ ያደረገው የፈርድ ዒባዳ ወቅት ሲመጣ ሁሌ በጉጉት ሆኜ ነው የምጠብቀው ለሀምሳ ዓመት ሙሉ ተክቢረት ል ኢሕራም አምልጦኝ አያውቅም ለሃምሳ ዓመት ሙሉ የሰው ጀርባ የሰው ማጅራት አይቼ አላውቅም ብላሃል ምን ማለት ነው ሀምሳ ዓመት ሙሉ አወልሶፍ ነበር የሚሰግዱት ማለት ነው የሰው ጀርባ አላየሁም ማለት ከኢማም ውጪ ከፊቴ የሆነው የሚሰግድ ማንም የለም ማለታቸው ሀምሳ ዓመት ሙሉ ተክቢረት ል ኢሕራም አምልጦኝ አልፎኝ አያውቅም ብላሃል ይሄም ራሳችንን ልንገመገምበት የዲን ጽናቴ እስከምን ድረስ ነው። ሶላት ላይ ከተዘናጋሁ የጀነት ቁልፍ የሆነው የሰው ልጆች ከአላህ ጋር የሚገናኙበት የተግባር ዒባዳዎች ሁሉ ዋና የሆነው አላህ ተባረከ ወተዓላ ነቢይን ወደ ሰማይ ጠርቶ ቀጥታ ኃላፊነቱን የሰደበትን ዒባዳ በቸልተኝነት ካሳለፍኩ ዲኔ ላይ ምንድነው የቀረው ልንል ይገባናል። እነዚህ የአላህ ባሪዎች የአላህ ወልዮች የሚፈልጉትን ጀነት ነው። እኛ የምንፈልገው የእነሱን መንገድ ልንከተል ይገባናል። ረቢዓ እብኑ ዘይድ የሚባሉ ሌላኛው ከደጋ ቀደምቶች ማለ አንዱ የሆነው ኢማምም አርባ ዓመት ገደማ ይሆነኛል ቦህር አዳን ሲባል እኔ ያለሁት መስጂድ ውስጥ ነው ታምሜ ወይም መንገደኛ ሆኜ ካልሆነ በስተቀር ብለዋል። አርባ ዓመት ሙሉ ቦህር ሰላት አዳን ሲል እኔ መስጂድ ነኛ፣ ነው ትልቁ የሩጫ

እኩለ ቀን ሲሆን መስጂድ ሆኖ ነበር የሚገኘው ብሏል። እኩለቀን ማለት ዙህር ከመግባቱ 20 30 ደቂቃ ቀደም ብሎ ማለት ነው። አርባ ዓመት ሙሉ አዳን ሳይ እኩለ ቀን ላይ ቀደም ብሎ መስጂድ ሆኖ ነበር ሶላትን የሚጠብቀው። በየሌሊቱም በየቀኑም ቁርአን ያኸትም ነበር ለ20 ዓመት ሙሉ ብሏል። ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከሶስት ቀን ባነሰ ጊዜ ቁርአንን ማክተም ከልክለዋል። ነገር ግን የፊቅህ ሊቃውንት የዚህ ክልከላ ምክንያቱ ማስተዋልና ማስተንተን ለማይችል ሰው ነው። ከሦስት ቀን ባነሰ ጊዜ እያስተዋለ እያስተነተነ መቅራት የሚችልበት አቅም ብቃት፣ ግንዛቤ ያለው ሰው ከሆነ ከሦስት ቀን ባነሰ ጊዜ ውስጥ ደጋግሞ ቢያኸትም ችግር የለውም የሚሉ የተወሰኑ ሊቃውንት ስላሉ የሕያ ኢብን ሰዒድም እንዲህ ዓይነት አቋም ኖሯቸው ሊሆን ይችላል እንጂ ሐዲቱን የሚካልፉ ሰው አይደለም። የንባብ ልምድ ኖሮት ቁርአንን በደንብ የተረዳ ሰው በሀያ አራት ሰዓት ውስጥ አንዴ ሊያኸትም ይችላል ብዙ ሳይቸገር ለሀያ ዓመት ያለማቋረጥ በየቀኑ ማክተም ለአርባ ዓመት ሙሉ እኩለ ቀን ላይ ቀደም ብሎ ለዙህር መስጂድ መገኘት ትልቅ ጽናት ነው። እንዲህ ዓይነቶችን አርአያችን ልናደርግ ይገባናል። ብዙ ሰዎች ኢቃም ሲል ነው ውዱእ ትዝም ይላቸው፣ ተክቢረተል ኢሕራም ሲሰሙ ነው መስጅድ እንሂድ የሚሉት። ጉዞ ላይ ሆነው እንኳ ኢቃም እየሰሙ ቀጥሎ ያለው መስጅድ ላይ እንሰግዳለን፣ ቀጥሎ ያለው መስጅድ ላይ እንሰግዳለን እያሉ ቤት ገብተው የሚሰግዱ መስጅድ የሚዘጋበት ሁኔታ አለ። እነዚህ ግን የገባቸው ከሶላቱ ወቅት ግማሽ ሰዓት እንኳ ቀደም ብለው መስጂድ ሆነው ይጠባበቃል። አዳን ከሰማ በኋላ የሚሄድ ለአለቃው ታዛዥ ያልሆነ ባሪያ ነው። እኔ አዳን አልጠብቅም፣ አዳን ተብሎ እስክጠራማ ከጠበቅኩ ለጌታዬ ታዛዥ አይደለሁም ማለት ነው ብለው ከሶላት በፊት የሚዘጋጁም ነበሩ። ወከዛሊክ ይኸው ኢማም የሕያ ብን ሰዒድ በሕይወታቸው የሕያ ብን መዐይን እንደሚናገሩት ጀማ አምልጧቸው ጀማ አልቆባቸው ሌላ ጀማ ሲጠብቁ ሲፈልጉ ታይተውም አይታወቅም ብላ ከወኪዕ ታላቁ ኢማም እንደተነገረው፣ አዕመሽ የሚባሉት ታላቁ ታቢዒ በሕይወታቸው ሲኖሩ ሰባ ዓመት አንድ ቀን ተክቢረተል ኢሕራም አልፏቸው አያውቅም። እኔ እሱ ጋር ስልሳ ዓመት ተመላልሽ ያለሁኝ አብሬው ኖሬ ያለሁኝ አንድ ቀን እንኳ ተነስቶ ከኋላ አንድ ረካ ቀባ ሲያወጣ አይቼው አላውቅም አሉ ኢማም አዕመሽ። ሰባ ዓመት ተክቢረተ ለኢህራም አልፏቸው አያውቅም። የመጀመሪያው ተክቢራ ማለት ነው። ይህም እንደሚያሳየው ለሶላት ቀደም ብሎ መዘጋጀትን፣ ለሶላት ትኩረት መስጠትን፣ በጊዜ መስጂድ ገብቶ መቀመጥን ነው የሚያሳይ ተክቢረተ ለኢህራም አይደለም። ሁለተኛ ሶስተኛ ተክቢር የሚያልፋቸው ረካ የሚያልፋቸው ሰዎች ብዙ ናቸው። አሊማ አዕመሽ ስልሳ ዓመት አብሬው ኖሬ ያለሁኝ አንድ ቀን ተነስቶ ቀጧ ሲያወጣ አይቼው አላውቅም። ብዙ ጊዜ ከሰጋጆች ከመስጂድ ሰጋጆች ከግማሹ በላይ ተነስቶ ቀጧ ሲያወጣ እናያለን። አረንደው በየሶላቱ ተነስተው ቀዷ ከማውጣት ማይቦዝኑ ሰዎችን እናያለን። ሁሌም ዞር ብለን ባየን ቁጥር ቡህርም ላይ ተነስተው ከኋላ ሲሞላ፣ አስሩም ላይ ተነስተው ከኋላ ሲሞላ የምናየው ሰው አለ። ነቢይን መከተል አለይሂ ሰላቱ ወሰላም ዲን ላይ መጠንከር ማለት በምኞት ብቻ መሆን የለበትም በልብስ ብቻ መሆን የለበትም በአንዳንድ በተመረጡ ገጽታዎች ብቻ መሆን የለበትም። በዚህም ጭምር መሆን አለበት። ቀደም ብሎ ተዘጋጅቶ አዛን ሲባል መስጂድ በመገኘት ሙሐመድ ኢብኑ ሰማዓ የሚባሉ ሌላ በቀደምቶቹ መሃል አንዱ የሆኑ የአላህ ባሪያም አርባ አመት ሙሉ ተክቢረተል ኢሕራም ሳያልፈኝ ቆይቻለሁኝ፣ አንድ ቀን ብቻ ነው ሶላተል ጀማዓ ያመለጠኝ አሉ። ያውም እናቴ የሞተችበት ቀን ሆኖ ነው። ለአርባ ዓመት ሙሉ ተክቢረተል ኢሕራም አልፎኝ አይውቅም። አንድ ቀን ግን አለፈኝ፣ እሱም እናቴ ሞታ ነው። ይሄን ለመካስ ያን ሶላት ሀያ አምስት ጊዜ ደጋግሜ የሰገድኩት እና ተኛሁኝ አሉ። ከተኛው በኋላ በህልሜ ድምፅ ሰማሁኝ 25 ጊዜ መስገዱን ሰግደሃል ምክንያቱም ሶላተል ጀማዓ በ25 አምስት እንደሚባዛ ተነግሯል አንድ ሰው ለብቻው ሲሰግድ አንድ አጅር ነው የሚያገኘው በጀማዓ ከሰገደ ከ25 እስከ 27 ያገኛ በጀማዓ ያለፈኝን ለብቻዬ 27 ጊዜ 25 ጊዜ ሰግጄ አካክሳለሁ ብለው ሰገዱና ተኙ ከተኛው በኋላ በህልሜ ድምፅ ሰማኋል ምን የሚል 25 ጊዜ መስገዱን ሰግደሃል ነገር ግን በጀማዓ ሲሰገድ በጋራ አሚን ሲባል መላይካ አብሮ አሚን ይላል ተብሏል። የእሱ አሚን ከመላይካ አሚን ጋር የገጠመለት ሰው ወንጀሉ ይራገፋል ተብሏል። የመላይካውን አሚንስ በምን ትተካዋለህ የሚል ድምፅ ሰማሁኝ አለ። ጀማ ያመለጠው እሱ አምስት ጊዜ ሀያ አምስት ጊዜ እስገጥ ተብሎ አልታዘዘም በመሰረቱ ነገር ግን ካላቸው ጉጉት አንፃር አደረጉት። ያንም ለፍተው ግን ውስጣቸው ከነበረው ጭንቀት አንፃር የሰሙት ድምፅ ሀያ አምስት ጊዜ ሰግደህ የካስክ ይመስለኋል ግን በጀማዓ አሚን ሲባል መላኢኮች አብረው አሚን ሲሉ አንተም አብረህ አሚን ብለህ የወንጀል መራገፉ ግን ከዚያ በላይ እንኳ ደጋግመህ ብትሰግድ አታገኘውም የሚል ድምፅ ሰማሁኝ ሁኝ ብለዋል። ለቀድ ካነ ፊ ቀሶስህም ዕብረቱን ሊኡል አልባብ የደጋጎች ታሪክ ሲነገር ልብ እላለሁ። ሰው ትልቁም ነገር አለ ውስጡ ላይ እንዲሁ ዝም ብሎ ጊዜ ለማሳለፍ አለም። ይሄ የሚነገረው እኛ የት ነን ከእነዚህ አንጻር እነሱ የሚፈልጉትን ጀነት ነው የምንፈልገው፣ እነሱ በሚያምኑበት አላህ ነው ምናምነው፣ እነሱ የሚፈሩትን እሳት ነው የምንፈራው። ነገር ግን አይነት ተራሚን ቱረያን የአፈርና የከዋክብት ያክል ተራርቅን ያለ ነው። ይህን ሁሉ ከማድረጋቸውም ጋር ይፈሩ ነበር። በዚህ ልክ ሶላት ላይ ጠንካራ የነበሩ የሕይወታቸው መጨረሻ አካባቢ ላይ ፈርተዋል፣ ተጨንቀዋል፣ ተረብሸዋል። ምነው ምንሆነህ ነው በዚህ ልክ የሚያስጨንቅ ወንጀል አለብህ እንደ አይነት ጥያቄ ሲቀርብላቸው ብናኝን አንስተው ወንጀልን እንኳ ይሄን ያክል አልፈራም፣ ነገር ግን የኻቲማ ነገር አስግቶኝ ነው ይሎ ሶላት የሰሙ ቡና ላይ ሻይ ላይ ወሬ ላይ ጉዞ ላይ የሚቀጥሉ ሰዎች ኻቲማ ሊያሳስባቸው ያሳስባቸው ይገባል። ሶላት የተሰማ አዳን ይቃም የተባለ ስልክ ላይ ምናልባትም የወንጀል ቻት ላይ መጻጻፍ ላይ ሆነው የሚያሳልፉ ሰዎች የኻቲማ ጉዳይ ሊያሳስባቸው ይገባል። ይህ ጉዳይ ከገባቸው ውስጥ የሞት ህመም ላይ ሆነው አዳን እየሰማሁማ ቤት አልሰግድም ብለው ሰው ደግፎ መስጅድ ወስዷቸዋል መስጂድ ገፍተው የመጀመሪያውን ሩኩዕ እንዳደረጉ ሱጁድ እንዳደረጉ እዛው የሞቱ ተገኝተዋል እግራቸው መሬት ላይ መስመር ያሰመረ መስጂድ የሄዱ ተገኝተዋል በህይወት እያለሁማ ሐያ ረሱላህ እየሰማሁኝ ቤት አልቀመጥም ብለዋል ዛሬ በረደኝ ሞቀኝ ራቀኝ ከበደኝ ደከመኝ የተባለ መስጂዶች ባዶ ሆነዋል ያየን ነው ሰሞኑን በሚያሳዝን መልኩ እስከ ሦስተኛና አራተኛ ሶፍ ሆኖ ነው ይቃም እየተባለ ያለው ረመዳን ላይ ለማን ነበር የሚሰገደው ረመዳን ላይ ለማን ነበር መስጅድ ረዥም ሰዓት የሚቆየው? ለአላህ ከነበረ አላህ ሁሌም አለ። መስጅዱ ሁሌም ክፍት ነው። መላይኮች ሁሌም እንደመዘገቡ ነው። አጅር ሁሌም እንደተጻፈ ነው። ሞት ደግሞ ሁሌም አድፍጦ እንደጠበቀ ነው። አንድ ወር ብቻ ሳይሆን ሁሌም አላህን ልንፈራ ይገባል። ከእነዚህ ልንማር ይገባናል። ሶላታችንን በአግባቡ ጠብቀን ልንሰግድ ይገባናል። ከአዛን በፊት ተዘጋጅተን ቢያንስ አዛን ሲል መስጅድ ልንገኝ፣ ቀብልያ ልንሰግድ፣ በአዛንና ኢቃማ ማህል ዱዓ ልናደርግ፣ ቁርአን ልንቀራ፣ ራሳችንን ልንፈትሽ። ነፍሳችንን ልናድስ ይገባናል። ይሄን ከማድረግ የሚከለክልን ምንም አይነት ምክንያት ልንደረድራ አይገባ። ሶላትን ልናከብር ይገባል። ሶላት ከሚከበርበት መንገድ አንዱ ቀድሞ ለሶላት መዘጋጀት፣ ቀብልያ ገብቶ በጊዜ ከፊ ሱናዎችን በመስገድ ልብን በመሰብሰብ ሶላትን ልናከብር ይገባል። ከሶላት በኋላ ቁጭ ብለን ዝክር ብለን በአዲያ ሰግድን በመውጣት ሶላትን ልናከብር ይገባናል። ይሄ ነው አንድም ለጽናት የሚያግዘው ይሄ ነው አንድም የጽናት መገለጫ የሚባል። ሶላት ላይ የጸና ሰው ሌሎች ላይም ለመጽናት ሶላቱ ያግዘዋል። ሶላት ላይ የሚዘናጋ ሰው ከሆነ ወደኋላ ኋላ ሚል ሰው ከሆነ ከሌሎችም ኸይሮች ወደኋላ ኋላ ሚል ነው። ራሳችንን ልናታልል አይገባን። ሞት መጥቶ ሳያንቀን በፊት ልንነቃ ይገባናል። ኢብራሂም ነኸዒ የሚባሉ ሌላ ታላቅ ኢማም አሉ። የአብዱላህ ኢብኑ መስዑድ ተማሪ ናቸው። በሥነ ምግባራቸው፣ በአደባቸው በዒባዳቸው ኢብኑ መስዑድ ነብዩን ይመስሉ ነበር፣ አለይሂ ሰላቱ ወሰለም። ኢብራሂም ነኸዒ ደግሞ አብዱላህ ኢብኑ መስዑድን ይመስሉ ነበር። ይሄ ታላቅ ታቢዒ የሶሓባ ተማሪ ምን በለዋል? አንድ ሰው ተክቢረተል ኢሕራም ላይ ሲዘናጋ ካየኸው ተክቢረተል ኢሕራም፣ የመጀመሪያው ተክቢራ ላይ ሲዘናጋ ወደኋላ ሲል፣ ቸላ ሲል ካየኸው ከሱ ተስፋ ቆርጠ፣ እጅህን ታጥበ፣ ራቀው ተብሏል። ዛሬ ላይ ስልክ ይዘው መስጂድ ግቢ ላይ ሆነው የሚሰግዱ ሰዎችን የሚበጠብጡ ሰዎች አሉ። ኢቃመት ተብሎ ተክቢረተል ኢሕራም ተደርጎም ኋላ ቁጭ ብለው የጀመሩትን ወሬ የሚቀጥሉ ሰዎች አሉ። ኢቃም ተብሎን ቤት ቁጭ ብለው እንደርሳለን ብለው ሚዝናኑ በማላ ያኒ የሚያሳልፉ ሰዎች አሉ። አይደለም ሙሉ ሶላት ላይ ከክብረት ላይ ሐራም ላይ ሚሳነፍ ሰው ካገኘህ ከሱ ተስፋ ቁረጥ፣ እጅህን ታጠብ። መላው አልቆለታል የሱ ጉዳይ ማለት ነው፣ አብቅቶለታል። ይሄ ስንታችንን ይመለከታል? ወደ ልባችን እንመለስ። ነገ ከዱንያ ስንወጣ እንዳንጸጸት የሚያደርገንን መንገድ ልንከተል ይገባናል።